ሰላም እንዴት አላችሁ? ዛሬ ደግሞ በቀጣይ ቪዲዮ ተገናኝተናል። በመጀመሪያው ቪዲዮ ይህንን ነበረየ ነው ጨኮሌት በጣም ትወዳለች የሚለውን አይተናል። እዚህ ጋ የመጀመሪያው ቪዲዮ አይታችሁ በደንብ እንደተለማመዳችሁ ተስፋ አደርጋለሁ። አሁን ደግሞ እነዚህን ፊደሎች ልክ ቀለል አድርገን ልክ እንደባለፈው እናያለን ማለት ነው አዲስ የሆናችሁ ዩቲብ ቻናል ሰብስክራይብ ማድረግ እንዳትረሱ። እንደዚህ ትምህርታዊ ቪዲዮችን ስለምንለቅ ማለት ነው። ኦንላይን መማር የሚፈልጉ ተማሪዎች ካላችሁ ደግሞ በዚህ ቁጥር ብትደውሉልኝ፣ ይሄን በቴሌግራም ወይም በዋትሳፕ ማግኘት ትችላላችሁ። አሁን ወደ ትምህርቱ እንሄዳለን። አሁን መጀመሪያውን ማድረግ ያለብን ፊደሎች ምንድነው ማየትና በድምጽ ደግሞ ማስታወስ። ማየት ላይ ምን አለ ፊደሉ የማን ቤት እንደሆነ መለየት፣ አንድ ሁለተኛ ደግሞ ይቺ ስንተኛ ፊደል እንደሆነች መለየት ሁለት። ምን አልኳችሁ? በማየት እና በማስታወስ ደግሞ ምን ድምፁን በማስታወስ አንደኛ፣ በማየት ምን ላይ የማን ይሄ የማን ቤት እንደሆነ። ለምሳሌ ይሄ ለቤት ነው፣ ይሄ ከቤት ነው፣ ይሄ አቤት ነው፣ ይሄ ነቤት ነው፣ ይሄ ደቤት ነው። መለየት ማለት ይሄ ነው፣ በማየት መለየት። ሁለተኛ ደግሞ በማየት ስንተኛ ፊደል እንደሆነ መለየት። አሁን ምሳሌ፣ ይሄ ለቤት ሆኖ ስንተኛ ፊደል ነው? እዚህ ጋ ቀለበት አለው አይደለ? ለቤት ሆኖ ቀለበት ያለው ስንተኛ ፊደል ነው? አሁን ምሳሌ፣ ይሄ እኔ ስለማውቀው ለነገራችሁ፣ ይህ ስድስተኛ ፊደል ነው። በእናንተ ቦታ በሆን ግን ምንድነው ማደርገው? አንደኛ የፊደል ገበታ እየተማርኩ ከሆነ የፊደል ገበታ ወይ በስልካችሁ ወይ በወረቀት ከጎናችሁ ሊለየ ይገባ። የፊደል ገበታ ይቺ ቀለበት ያላትን አንድ ሁለት ሶስት አራት ብዬ ስንተኛ ፊደል ይደርስባት ደርስባትና ስድስተኛ መሆኑን አውቃለሁ። ሁለተኛ ደግሞ ስልካችሁ ላይ ኪቦርድ መጻፊያው ላይ ለንስ ስትነኳት ስምንት ፊደል ይመጣላቸዋል። ስምንተኛው አሉዋ የምትባል ዲቃላዊ ዘመች እሷን ይዘን እስከ ሰባተኛው ነው ማየት ያለብን። ስለዚህ ከመጀመሪያ ጀምሬ ሲቆጥር ይችኛል ስድስተኛ ላይ አገኘዋለሁ። ትክክል ከሆናችሁ፣ በትክክል ከቆጠራችሁ ስድስተኛ ላይም ታገኛል ስድስተኛ ፊደል አግኝ የለ ቤተሰብ ስድስተኛ ፊደል የከቤተሰብ ይሄም ስድስተኛ ፊደል ይሄም የአቤተሰብ ስድስተኛ ፊደል ይሄ የነቤተሰብ ስድስተኛ ይሄ የደ የመጀመሪያው ፊደል ነው። አያችሁ፣ ይህም ስድስተኛ ስድስተኛ ስድስት አጋጣሚ ተከታታይ ስድስተኛ ፊደሎች ናቸው። ይህኛው የመጀመሪያ ፊደል ነው። ይህን ካገኛችሁ በኋላ ም የምታደርጉት መቁጠር ቢያንስ የለመምራ የለምዳችሁ ና አይመከርም ግን እየተለማመዳችሁ ስለሆነ ቢያንስ አምሯችሁን ለማለማመድ ሰባት ጣቶቻችሁን በመጠቀም መቁጠር። ለምሳሌ ለ ነው አለ ይሄ የለ ስድስተኛ ፊደል ነው። የለ ስድስተኛ ፊደል ማለት ቢያንስ እጃችሁ እንደዚህ የነካችሁ ለሉሊላሌ ል ል ስድስተኛ ፊደል ከኩኪካኬ ክ ክ ይሆነ የከ ስድስተኛ ፊደል ክ ነች ማለት ል ነች ክ ነች። ይሄስ የአቤት አርል የአ ስድስተኛ ፊደል መሆኑን ካወቃችሁ እንደምታደርጉ አኡ ኢአኤእ ስድስት ሰባተኞች ስድስት ችእለቸዋል ይሄ የነ ቤተሰብ ፊደል ደግሞ ስድስተኛ ፊደል መሆኑን ካወቃችሁ እንደምታደርጉት የነ ቤት እንደዚህ በደንብ መቁጠር ነኑ ሚናኔ ነ ይሄ የመጀመሪያ ፊደል ነው። ስለዚህ ይሄን ል አገኘ ይሄ ክ ልክ ልክ እ ንን ደ ደ የመጀመሪያ ልክ ንንደ ንንደ እዚህጋ ስፔስ አለ። ሁለቱን አንድ ላይ ሳይሆን ለይቼ ለይቼ ነው የማነብ። ለምሳሌ ልክ ከዛ ንንደ ልክ ንንደ ልክ ንደ እ እዚህጋ እንሂድ አሁን ይሄ ማን ቤት ነው? ሀቤት ነው። የፊደል ገበታ ሀ ቤት ስንተኛ ያለውን እዚህ ጋር እንደዚህ ያለው የሀ ስድስተኛ ፊደል ነው። ስለዚህ ሀ ሁ ሂ ሀ ሄ ህ፣ አያችሁ እች ፊደል ህነች ነች። ይሄ ማን ቤት ነው? ጸ ቤት ነው። ጸ የጸ ቤት ነው። የጸ ስንተኛ ፊደል? ስልካችሁ ላይ ወይም ፊደል ገበታ ላይ ፎቶ ላይ ምናምን ወይ ወረቀት የተጻፍ ላይ ስታዩ የጸ አራተኛ ፊደል ነው። አራተኛ ፊደል ማለት ፀ ጹ ፂ ፃ ፃ ነች። ይቺስ እዚህ ጋር ያነበብ ናት። የነ ስንተኛ ፊደል ስድስተኛ ፊደል ነ ኒ ኒ ና ኔ ን ስድስተኛ ፊደል። በጣም ቀላል ና እያቸው እ ፃ ን እሺ። ስ የለ ችኛ ፊደል ማለት እዚህ ጋር ያነበብ ናት። የለ ስድስተኛ ስድስተኛ ፊደል ናት። እሺም ስድስተኛ ፊደል ናት። ለ ሉ ሊ ላ ሌ ል ልነች። ይሄስ የጀ ስንተኛ ፊደል ነው? ቼክስ ታደርጉ፣ ስድስተኛ ፊደል ነው። ጀ ጁ ጂ ጃ ጄ ጅ ል ጅ። ይሄስ አሁን ይሄ የመጀመሪያ ፊደል ነው አይደለ? ነ ነ ነው። ይሄስ የወ ቤት ነው አይደለ? ወ ቤት ስንተኛ ፊደል? ስድስተኛ ፊደል። ቼክስ እናደርግ እና ከዛ ይሄ የወ ቤት ነው። ስድስተኛ ፊደል ድምፁን ለማግኘት ወ ው ዊ ዋ ዌ ው። ስለዚህ ነ ው ነ ው በቀላሉ ማለት ነው። እሺ እዚህ ጋር እስከዚህ እስከ አራት ነጥቡ እቺ የ የመጀመሪያ ፊደል ይሄ የማን ቤት ነው መቤት ነው አይደለ የመስንተኛ ፊደል የመቤት መሆኑን ካገኘን በኋላ ሁለተኛ ጥያቄያችን ምንድነው? ስንተኛ ፊደል ነው? ይሄ ፊደል ስንተኛ ፊደል ነው የሚለው ነው ማድረግ ያለብን። እሺ ሶስተኛ ፊደል መሆኑ አወቃችሁ። በፈለጋችሁ በገባችሁ መንገድ ተጠቅማችሁ ሶስተኛ ፊደል መሆኑ አወቃችሁ። በድምጽ ለማግኘት መሙሚ ሶስተኛ፣ መሙሚ የስ ዬ ቤት ነው የዚኛው ዬ ማለት ነው። የዬ አራተኛ ፊደል የዩ ይ ያ አራተኛ ፊደል አንድ፣ ሁለት፣ ሶስት፣ አራት የዩ ይ ያ ይሄ የመጀመሪያ ፊደል ነው። እዚጋ የነበረው ደ ይሄ የረ ቤት ነው። የረ ስድስተኛ ፊደል ረሩሪራሬ ር። ይሄ የገ ቤት ነው። የገ ስንተኛ ፊደል? የገ አራተኛ ፊደል ገ ጉ ጊ ጋ። ይሄ ች የተ ቤት ስድስተኛ ፊደል ተቱቲታቴ ሁለት ስድስተኛ ፊደል ማለት። ስለምትከታተሉ በጣም እናመሰግናለን። በጣም አስተማሪ ቪዲዮ ነው ተስፋ እናደርጋለን አደርጋለሁ በጣም እንደሚጠቅማቸው ይሄ ቪዲዮ አምናለሁ። እና ለጓደኞች ሸር በማድረግ መማር የሚፈልጉ ተማሪዎች አጋሯቸው። እናንተ መማር የምትፈልጉ ተማሪዎች ካለች ደግሞ ከታች ባሉት ቁጥሮች ላይ ብትደውሉኝ ከኔ ጋር ልክ እንደዚህ ቀለል ባለ በአማራ መልኩ ትምህርታችሁን ትጨምራላችሁ ማለት ነው። በአጭር ጊዜ አንበ መጻፍ የምትችሉበትን መንገድ ደግሞ ልክ እንደዚህ አሳያችኋለሁ ማለት ነው። የእናንተን ማበረታቻ በምንድን ነው? በኮመንትና በላይክ ነው የማየው። አሳዩኝ አሳዩኝ። እያየው አይደለም እጅ እየታየ አይደለም። አሳዩኝ አሳዩኝ። እወዳችኋለሁ።